ሰላም ቤተሰብ እንዴት ናችሁ? ነው ያለው ክብረ ይስፋት ጆሴፍን እንደተለመደው በአዳዲስ ወቅቴና ባዝናኝ ቪዲዮዎች ተመልሽ ላችሁ መጥቻለሁ። ከእናንተ የሚጠበቀው እስከ መጨረሻ አብራችሁ በመቆየት ለስቻናል ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የቻናሉ ቤት ሰሞኑ በተለይ ደግሞ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። ይህን ቪዲዮ በላይክ ጀምሮ ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ ያስቀምጡልኝ። ወደ ዛሬ ቪዲዮች ትጀመር። ሁለት ሺ አስራ ስምንት አገባብ ልክ አደለም። ለወንዶች የሚሆን አመት አለ። የምሬ ነው። በቫር መታየት አለበት ወይም እንደገና መ ባለፈው አልቅሶ አስለቀሰ እውነት ነው በጣም ብዙ ነገር እየጥፋች በትንሹ ፔሬድ ያሉ ስትል እንግዲህ በምስሉ ላይ የምትመለከቷት ዶክተር ማኪ የሆነ ልክ ያልሆነ ነገር አለ እኔ ለማንኛውም ኮሜንት የትም

ተገለበጠ ነገር ተከረበጠ። ጋይስ ድሮ ሚስቶች ናቸው ባላቸው ሲደበድባቸው ወደ ቤተሰብ ለምንድን ነው የመጣው ስትባል፣ ሚስት ይደብዳል ወይ፣ ውረድ ወይ ፍረድ። እንዴ፣ አትፍረዱ አትፍረዱ። ጋይስ የያዘ ይዞት እኮ ነው አስረግዛው ቢሆን ቦቦ ልጄም ብሎ ነው። ይሄን ደግሞ ወንዶችና ህፃናት ከሰፈር ግን አሁን ያለው የድሮ ሴቶችና ህጻናት ተርሶ ወንዶችና ህፃናት አረ ወይኔ ተውሰው አረ ተውኝ። የሴቶች ተወካይ ትሆንልን ነው በዚህ አመት በጣም ብዙ ነገሮች ተፈጥሯሉ። ሀብታሙ ኩላሊቱ ተወስዶበት አልመለስም ብሎ የነበረ ሰው ተመልሷል። ያው እሷ ትሻለኛለች ብሏል። ይህ ደግሞ እየተደበደብኩ ነው ብሏል። አንዱ እያለቀሰ ነበር። ባለፈው ደግሞ ቅስሜን ሰበረችው እያለ ነበር። ነገሩ ተገልብጧል። አስቧል። ተደብደበ ቤት ሄደ። ለመምጣት ስትባል እየተደበደብኩ ነው እኔ ያልቻልኩም፣ እየተቀጠቀጥኩ መኖር አልችልም ስትል ተቃራኒው ነው ማለት ነው። ያቆሙ ስለ ሰሙንኛው ጉዳይ እስኪ ደግሞ ሆን ነገር ልበላችሁ እና እንትን እንበል እና እኔ ምድረው ቪዲዮ ስር ምናምን ገብቼ ኮመንት አነባሉ ምን ተባለ ምናምን የሚለውን እና እጅግ በጣም ብዙ ሰው ምንድን ነው ያለው እኛ ድራማ የሚሰራ ሰው አንፈልግም የሚረዳ ሰው ነው የምንፈልገው ይላል እና ያው የዩቲተር አደርሰው ነው እንጂ በአምናም በካቻ ምናም የበላው የዓመቱን ምርጥ ድራማ ሰሪ ነው። ግን ስለማ ችግር ችግር የለውም ግን ምንድን ነው ሜቢ ኮ የምራችሁን ኮ ሊሆን ኮ ይችላል። ይሄ ድራማ ሰሪ ናት እሷ ሌላ ቦታ ተወዳደር ምናምን። ሜቢ የምራችሁ ሊሆን ይችላል። ሜቢ ልክ ናችሁ። ራሴ ለውጭ አስተምሪ ምናምናም ወደ ፊልሙ ተቀላቅዬ ሜቢ የሚገባኝ ጉማ ሊሆን ይችላል። እና እንደ ነቃ ነው ያደርጋችሁኝ እጅግ በጣም ነው ማመሰገነው። ቲናስን ብላችሁ ለላይኔ ድጋፍ ለመሰብሰብ ቪዲዮ ለመስራት የምታስቡ ካላችሁ በጣም ያስከዛሬው እጅግ በጣም ከመጠን በላይ ነው እና እጅግ በጣም ነው ማመሰገናችሁ። በእኔ ሳቢያ ስትሰደቡ ተሰደቡ፣ ስትዘለፉ እያየሁ በጣም ሰላሜን እያጣሁ ስለሆነ በቃኝ በጣም ሰማችሁስ ነው። ያው ዩቲናስ ቅሬቷን ተናግራለች። እኔ ልክ ናት ብዬ አስባለሁ። ይ ቮቱ ለራሱ እንደ እውነታው የምደርስበት የሚመስል አይነት አይደለም። አዶነ ኦልሬዲ መቶ አልፏል፤ እሱ ሀምሳ ሺህ ምናምን አካባቢ ንችን አሁን ደግሞ የምንሄደው ኢቢኤስ ቲቪዎችን በጣም እያስተችና በጣም ብዙ እያነጋገር ያለ ቪዲዮ አለ። ብዙ ተቃውሞች ምቷሉ። ያ ምንድነው በምን ሁኔታ ያተፈጠረ የሚለውን አብረን እስከ መጨረሻው ያው። በዚህ አጋጣሚ ግን ሌሎች ተመልካቾችም እንዲረዱት የምንፈልገው ነገር ምንድን ነው? እዚህ ፕሮግራም ላይ ሲመጣ ከሽልማቱም በላይ ከምንም በላይ መጫወቱ መግባባቱ ነው ብለን ነው እኛ የምናስበው። ለዚህ ነው ብዙ ጊዜ ከፕሮግራሙ ጀርባ መልስ እንዳትነጋገሩ ድምጻችሁ ይገባል የምንላችሁ እና ነጥብ ላሳውቅ ነው። የሁለተኛ ዙር ጥያቄዎቻችንን ጨርሰናል፣ ነጥቡንም አውቀነዋል። ስለዚህ በሁለተኛው ዙር አለማየሁና ትግስት ሀያ ነጥብ ነበር ያመጣችሁት። ሀያ ነጥብ እንዴት ነው ያመጣችሁ? ሁለተኛው ጥያቄ መልስ ስትነግሪው በምስልም በድምፅም ስለምናስገባላችሁ በዛ ምክንያት የነሱን የመለሱትን መልስ ነጥቡን አንይዘው ማለት ነው አስር ነጥብ ያገኙ ነበር ግን በዛ ምክንያት ነጥቡ ስለማይያዝላቸው አለማየሁና ትዕግስት አስር ነጥብ ነው ያመጣችሁት ማለት ነው። ባይሆንና በዚህ መንገድ ባንጨርሰው እኛም ደስ ይለን ነበረ። ምክንያቱም ይሄንን የሚያይ ተመልካች አለና ለእናንተም በዚህ ቦታ መጣችሁ፣ ይሄ ባይሆንና ባታደርጉት ደስታች ነበር። ግን ስለሆነ ከድምጽ ክብር ስለነገሩን ይሄንን በጣም ይቅርታ አድርጉልንና፣ 10 ነጥብ ነው ያመጣችሁት። ከዛ በመቀጠል ብርሃኔና ሊዲያ 20 ነጥብ ነው ያመጣችሁት። አትክልትና ቀኔ ደግሞ 15 ነጥብ ነው ያመጣችሁት። የዛሬ አሸናፊዎች አለማየሁና ትዕግስት ዲስኳሊፋይድ ስለሆነ ነጥባቸው ስለተኮራረጁ ማለት ነው፣ ወይ ደግሞ ድምጽ መልስ ስትነግረው ስላለ፣ አሸናፊዎች ብርሃኔና ሊዲያ ናችሁ። እንኳን ደስ አላችሁ። የዛሬ አሸናፊዎች በአይና ዲያ እንግዲህ ሀምስት ብር ተሸላሚዎችም ጭምር ናችሁ። አትክልትና ቀኔ እንዲሁም ደግሞ አለማየሁና ትግስት መቼስ በዚህ መልኩ ባይሆንም ስለመጣችሁ ግን ደስ ብሎናል። ለሌላ ጊዜ በሌላ ቦታ ባስደግሙት ጥሩ ነው። ስለዚህ ሌሎች መማማሪያ እንዲሆን በዚሁ አነሳ ነው የዛሬውላችሁ። መጀመሪያ የሰው ልጅ ባይቸግረው ኖሮ እዚህ ፕሮግራም ላይ መቼም አይገኝም ነበር። የመሬ ነው ብላችሁ ማለት ሁላችን እናውቀዋለን። ስንት ብር እንደሚያገኙ፣ ስንት ብር እንደሚከፈላቸው፣ ስንት ብር ካሸነፉ እንደሚሸለሙ ሁላችን እናቋለንና ማለት ያንን ብር ለማግኘት ብለ የቤትን ገመና ዘርግፈ ራስንም አዋርደ ሚስትንም ራስን ተዋርደ፣ ብቻ ግን በጣም ብዙ ነገር ነሆነ ያለው የሰው ልጅ ባያቸግረው ኖሮ እዚህ ፕሮግራም ላይ መቼም ቢሆን አይገኝም እና ትናንትና ይህን ፕሮግራም የሆነ ቪዲዮ ያየሁት በጣም ሲላገጥባቸው ነበር እና እሱ የሆነ ነገር ገምቶ የሆነ ነገር ምናም ብ ምናም ብሎ ቀስ ብሎ ሲነግራት ድምፁና ቪዲዮ በካሜራ ይያዝና ከዛን ተሸማቆ ነበረ እና ከዛ የወጡት እኔ ግን በጣም ያዘንኩት ማለት በጣም ብሶ እያላገጠባቸው በጣም ብሶ የቀለለባቸው የሚገኛል። ግን እኔ ግን በጣም ያዘንኩት ምክንያቱም በቃ የሰው ልጅ ባይቸግረው ኖሮ በጣም ባይቸግረው ኖሮ ችግሩ ባይበስባቸው ኖሮ መቼም አይመጡም እዚህ፣ መቼም ቢሆን ማለት ነው። ድረስ ተሸማቀኩኝ፣ ቪዲዮን ለማየቱላ ተሸማቀኩኝ የሚል ሰዋለና ካለበት ችግር አንጻር ሊሆን ይችላል። እሱም የፕሮግራሙን ህግ ጥሶ ምናልባት ያችን ብር አግኝቼ ያለችብኝን ቀዳዳ ሸፍናለሁ ብሎ አስቡ ሊሆን ይችላል። የሰው ልጅ ባይቸግረው መጀመሪያ እዚህ ፕሮግራም ላይ አይመጣም። ይሄ ግልጽ ነው ማለት። እኔ ባይቸግረኝ ቢሞላልኝ ምን ላደርግ እመጣለሁ እዚህ? መጥቼ የራሴን የቤተሰቤን፣ የሚስቴን ሚስጥር አውጥቼ ማለት ሚስጥሬን አደባባይ ላይ አውጥቼ ለምን ዘረግፋለሁ? አንደኛ እሱ ሁለት ደግሞ እኔ። የቤተሰብ ላይም ሉላ ገዙ ላይም ወይ ደግሞ የፕሮግራሙ ላይ ችግር አለበት አላልኩም። ፕሮግራሙ ህግ አለው፣ ደንብ አለው። አዎ በደንብ አለው ሊጣስ ይገባል? ሊጣስ አይገባም። ግን ደግሞ እሱ የፕሮግራሙን ህግ የጣሰው ካለበት ችግር አንፃር ሊሆን ይችላል ነው። ገባችኋል? በጣም ብዙ ሰዎች ስታፊዙ ነበር፣ በጣም ብዙ ሰዎች ስተሳልቁባችሁ ነበር። አፈርኩባችሁ። እንደዚህ አይነት ውርደት በዘራችሁ አይድረስ። ተሸማቀቅኩኝ፣ ቪዲዮን ለማየቱላ ተሸማቀቅኩኝ የሚል ሰው አለና ካለበት ችግር አንፃር ሊሆን ይችላል እሱም የፕሮግራሙን ህግ ጥሶ ምናልባት ያችን ብር አግኝቼ ያለችብኝን ቀዳዳ ሸፍናለሁ ብሎ አስቡ ሊሆን ይችላል እንደዚህ ያደረገውና እባካችሁ እባካችሁ አትፍረዱ፣ ለማለት ያክል ነው። ይህን ይመስላል ቪዲዮ። ምንድን ነው የተፈጠረው? ያው ስትነግረው በእርግጥ በቪዲዮ አይተሏል። ይህ ነገር ያ ደግሞ ልክ አይደለም፣ የጨዋታ ግ ደግሞ መከበር አለበት ብዬ አስባለሁ። ልጁ እንዳሉም እነዚህ ሰዎች የሚመጡት ሆነ ለመወዳደር ብቻና ፈን ለማድረግ ብቻ አይመስለኝም። አብዛኞቹ የሚመጡት ያንብር ለማግኘት ከማጣት የተነሳ የሚመጣል። በእርግጥ ፈን ለማድረግ የሚመጣል ግን ዋና ታርጌታቸው ያችን ብር በሎ ነው። እና ብር ብለባት መጣ ደግሞ ይህን ያል ደረጃ አደርስም ነበር። ምክንያቱም እስከ መነጋገር አደርስም ቢመጣም መጣ ካልመጣም ጀስፈን አድርገን እንሄዳለን የሚለውን አይምሮ ላይ ይቀመጥ ነበር። ግን ያው እነሱ አላማቸው የነበረ አይመስለኝም፣ እና ይሄ ነገር ተፈጥሯል። ብዙዎች እንደዚህ ማድረግ የለባቸውም፣ በአደባባይ አጋልጠው ቪዲዮ መልቀቅ አልነበረባቸውም፣ ቲምፓርት አት ሊስት ከያት አርገው ማውጣት ይችሉ ነበር ብሎ ኢቤስን በጣም እየተቹ ነው፣ ሉላን እየተቹ ነው ያሉት። እስቲ በዚህ ነገር ላይ ምን አሰባላችሁ? ኮመንት ላይ አስቀምጡልኝ። እግዚአብሔርን አመስግኑት ሥራ ግሩም ድንቅ ነው በሉት። እግዚአብሔርን አመስግኑት ሥራ ግሩም እኔ ለጎዶሎ መልስ እንደሚገኝ ምስክር ነኝ። አስራ አንድ ዓመት ያልወለድኩት እግዚአብሔር ግን አልዘገየም፣ አልተሳሳተም። እኔ ነበር የቸኮልኩት። እኛ ቤት ገባ ደስታ ይላችሁ ቤ ይባ እግዚአብሔር ኮቶላችሁን በጠቅላላ ይሁንላችሁ። ዘመን ያለፈበት ጥያቄያችሁ እግዚአብሔር ይመልስና የኔን ጥያቄ የኔን ታሪክ ነገር አምላክ ይሁንላችሁ። ብዙ ነገር ግን ማመስገን ያለብኝ ሰዎች አሉ።

በጣም ብዙ አርቲስቶች ብዙ ወዳጆቻቸው ተገኝተው ደስታቸውን አብሮ ሲካፈሉ ነበር፣ ግን ማንን ሳላደንቅ ማለፍ አልፈለግም። ባልየውን ሳሚ ሞቤልን ሳላደንቅ ማለፍ አልፈለግም። በዚህ ጊዜውን ሴት ወይ ሚስት እምቢ ልጅ ሲላት ብዙዎቹ ትተው በሚሄዱበት ጊዜ 11 ዓመት አብሮ ታግሶ እዚህ ድረስ ጠብቆ ይህን ልጅ እስኪያገኙ አብሮ መጠበቁ በጣም ጥሩ ሰው እንደሆነ እና የእሱም ቤተሰቦች ያን ያህል ጫና እንዳላሰድሩባት ተናግራለች። ጥሩ ቤተሰብ እንዳሉ አይተናል። እና ደስ ይላል። እንደዚህ ጠብቀ ፈጣሪ ምናምን እግዚአብሔር ምናምን ያው ነገሮች ሲሳኩ ማየት በጣም የሚያስደስት ነገር ነው። አሁን ደግሞ ምንሄደው ወደ ጂጂ ኪያ ቪዲዮ ነው። በጣም አነጋጋሪ ቪዲዮ ፖስት አድርጋለች። ምንድነው እሱ፣ እኔ ኦሮሞ አይደለሁም ካም በኋላ ጎንደሬ ነኝ ሰሜንም ማየት ትችላላችሁ፣ እጅጋየሁ ነው አይነት ንግግር ተነግራለች። ምንድን ነው ያለችው የሚለውን ሙሉ አብረን እንመልከት። የአባቴ ስም ነገር ጂጂ ነገር እጅጋየሁ ነው የሚባለው በነገራችን ላይ የኦሮሞ ስም የለኝም የአባቴም ስም የኦሮሞ ስም አይደለም። በቃ ጨርሰናል አይደል? ስለ በፊት አብሬያችሁ ስለሰራሁት ስራ አመሰግናለሁ አም ጎንደሬ ነው፣ ሰምታችኋል። የሶሻል ሚዲያ ላይ ያሉ ሰዎች ምንም በቃ ባለ ላስቴት ለመስጠት ራሱ ማይመች ሆኑ አሉ። የሆኒ ማኛ ጂጂ ኪያ ብዙዎቹ እንዲህ ናቸው

ሰምታችለ ወስዶ ነው ያሰጣል። ምንድን ያለው ላልተረዳችሁት በጣም መጥፎ መንግስትን ያለ የሃይማኖት ነፃነት የሌለበት ሁሉንም መጥፎ ነገሮች የሚሰራ መንግስትን ያለን እና በቃ በጣም መጥፎ ሀገር ነች ኬንያ ከኢትዮጵያ በጣም ትሻላለች እና መንግስት በጣም አምባገነን ነው የአንድ ነገር የበላይነትን ይዞ ነው የሚያስተዳድረው ሌለው ሌላው ህዝብ ተጨቁኗል አይነት ንግግር ነው የተናገረው ቃል በቃል እንዲህ እና ይህን ተናግሯል በድፍረት ኬንያ ግን ቅርብ እኮ ነች ይሄን ያህል ከባድ ነው ብዬ አስባለሁ እስኪ ምን ትላላችሁ ማለት እንደሄዱ መናገሩ ልክ ነው ወይ ልክ አደለም ይሉ

ቤቱ የፈረንጅ ቤት ነው። የማንኛውም በጣም የሚያምር ቤት ነው። አውቃሀለሁ አለችኝ። አዎ አውቃሀለሁ አለችኝ። በቃ ምን እፈልጋለሁ? ከዛ ቴንክ ዩ ምናምን ብያት ሄጄ ቁጭ አልኩኝ። ከዛ ዋናውን ጉድ ልነግራችሁ ቤቱ ኧረ ቤቱ ኧረ ቤቱ ምን ዓይነት ቤት ነው ኧረ ቤቱ ምን ዓይነት ቤት ነው ጋይስ

እዛላችሁ በእግዚአብሔር አንድ የልንገራችሁ አንድ ያስገረመኝን ነገር ኩል ነግራችሁ ያየሁትን ሜኑን ከፈት አረኩት። ሜኑን ከፈት ሳረገው፣ ይኸውላችሁ ገና እንደተቀመጣችሁ ሜኑ ይመጣላችኋል። እንደዚህ ፊት ለፊት የሆነ ሼፍን እንደዚህ ብሎ ቆሞ ይመጣላችኋል። ከዛ በኋላ አየሁት ሜኑን አየሁት። እኔ እናንተ ወንድም፣ ይህ ቤት ከባድ ቤት ነው። ንቤት ቤት በጣም ከባድ ቤት ነው። ሾፎ ሳረገው አረኩት ወዲያው ያለ እንደዚህ ወዲያው፣ እኔ አለኝ ጌታ ምስክሪ፣ ልክ ሚኑ እንዲህ ሲመጣልኝ ክፍት አረኩትና አንድ ነገር የሆነ ሂሳብ አይቼ እንደዚህ አረኩት። ነው አትሉኝ፣ የሆነ ወይን ማለት ነው። የሆነ ወይን ስንት ብር እንደሆነ ታውቃላችሁ? የሆነ ወይን ማለት ነው፣ እንግሊዘኛ ነው፣ 126000 ብር

ያያችሁት ነው በደስታ ሊሞት ነው ማለት፣ ይህን ያለ ይወዳታል ብዬ አላሰብኩም። ዴት ነው ወጣው ያለው እና ከዴት ላይ ተነስቶ ሄዶ እሷን ወዳታለሁ እወድሻለሁ፣ በጣም አራቂሽ ነኝ ማለቱ ራሱ ገርሞኛል። ለሳ ያለውን ነገር በዛ መረዳት እንችላለን። እና ቤተሰቦች ዛሬዎቹ ቪዲዮች እነዚህን ይመስሉ ነበር። እንደወደዳቸዋቸው፣ እንደተዝናናችሁባቸው ተስፋ አረጋለሁ። እስካሁን አይታችሁ ላይክ ያላረጋችሁ ላይክ አድርጉ፣ ሰብስክራይብ ያላረጋችሁ ሰብስክራይብ አድርጉ። በቀጣይ ቪዲዮ ደግሞ እስከምንገናኝ ሰላሙኑልኝ።